አዳዲስ ሳይቶችን ለቀናል ሳር ቤት አዋሪ የቤተ መንግስት አጠገብ እና እንዲሁም ገላ ላይ የንግዱ ሱቆችን ለሽያጭ አውጥተናል። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለ ነው። አራት ወለል የመኪና ማቆሚያ አለው። ፓርኪንግ ምንም አይነት የፓርኪንግ ሹ አይኖርም። ሶስት ሊፍት አለው። ስቴር የራሱ ደረጃ አለው። የራሱ ትራንስፎርመር አለው። ባካፕ ጄኒተር አለው። የራሱ ትራንስፎርመር አለው። አዘሴም የቆሻሻ ማስወገጃ ጋር ብሹት አለው። መጨረሻ ላይ ደግሞ ፕሮግራም ኢቨንት ማዘጋጀት የሚፈልጉ ኦፕን ቴራስ ክፍት የሆነ ቴራስ አለ። ጠቀስነው። ዋጋ ፎርዩ ሰርፕራይዝ ሙሉ ክፍያ ነው። ባለ ሁለት መኝታ 81 ካሬ በ5.7 ሚሊዮን ብር ሙሉ ክፍያ ነው እየሸጥ ነው ያለ ነው። ባለ ሶስት መኝታ ደግሞ 129 ካሬ በ9 ሚሊዮን ብር ብቻ ነው እየሸጥ ነው ያለ ነው። ሜቢ 129 ካሬ ባለ 3 አልኩ እንጂ ከፍ ያለ የሚፈልጉ ካሉ አለ። 146 አለ 157 ድረስ አለ ባለ 3 መኝታ። አሁን ላይ ግን ዝቅተኛው 129 ካሬውን በ9 ሚሊዮን፣ ካለ ሁለተኛውን 81 ካሬውን ደግሞ በ5 ሚሊዮን 500 ሺህ ብር 100% ክፍያ ነው እየሸጥን ያለ ነው። ሁለት ሺህ ስምንት መቶ ካሬ ላይ ያረፈ ግራውንድ ፕላስ አራት የሆነ ፎር የሆነ ህንፃ ነው። እዛ ጋር ምንገነባው ሙሉ በሙሉ ኮሜርሻል የንግድ ሱቆች ናቸው። ሙሉ ክፍያ ከሁለት ነጥብ አምስት ሚሊዮን ብር ጀምሮ ነው የንግድ ሱቅ። ሰላም፣ ውድ የቻናላችን ተከታታዮቻችን፣ ዛሬ እንግዲህ በአምስት ነጥብ አምስት ሚሊዮን ብር አጠቃላይ ክፍያ መሀል ሳር ቤት ላይ ባለ ሁለት መኝታ ቤት እየተሸጠ እንደሆነ ሰምቻለሁኝ። ይሄ ነገር እውነት ነው ወይ የሚለውን ነገር ለማጣራት ተገኝቻለው የት እንዳለሁኝ አብረን እንከታታለን። ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን አለው። እስኪ ራስሽን አስተዋውቂኝ እና የት እንዳለውም አንዳንድ ነገር በይ። እሺ ኢክራም ጌታቸው እባላለሁ። ያለሽ እንግዲህ ቴምር ሪል ስቴት ሄድ ኦፊስ ውስጥ ነው። ኦኬ በጣም ደስ ይላል። ቢሯችሁ በጣም ሰው በሰው ሆኗል፣ ግርግር በስቷል። ምን አለ ቢሯችሁ ውስጥ እንደዚህ ሰው የበዛው? አዳዲስ ሳይቶችን ይለቀናል። ሳር ቤት፣ አዋሬ፣ ቤተ መንግስት አጠገብ እና እንዲሁም ገላ ላይ የንግድ ሱቆች ለሽያጭ አውጥተናል። ለዛ ነው እንግዲህ ይህ ሁሉ የምታዩ ሰው ቤት ገዢ ነው። በጣም አሪፍ ሶ እንግዲህ እኔ የመጣሁት ሶሻል ሚዲያ ላይ በአምስት ነጥብ አምስት ሚሊዮን ብር አጠቃላይ ክፍያ ቫቲካን ኤምባሲ ዝቅ ብላችሁ የመኖሪያ አፓርትመንት እየሸጣችሁ እንደሆነ ሰምቻለሁኝ ይሄ የምሰማው ነገር እውነት ነው? እውነት ነው ልክ ነሽ። ሳር ቤት ከቫቲካን ዝቅ ብሎ ባለ ሁለት መኝታውን በአምስት ነጥብ አምስት ሚሊዮን ብር እየሸጥ ነው። ባለ ሶስት መኝታውን ደግሞ በዘጠኝ ሚሊዮን ብር ሙሉ ክፍያ አፓርትመንቶችን እየሸጥ ነው። የሰማሽው ትክክለኛ ማስታወቂያ ነው። በዚህ ሳምንት ነው ሳይቱ ላውንች ያደረግ ነው ያው ለደንበኞች ክፍት አድርገናል ማለት ነው። የሚገዙ እንግዲህ ዋጋው በጣም የሚያጓጓ ነው። እስኪ ስለ ሳይቱ እና ስለ ሎኬሽኑ አንዳንድ ነገር ዲቴል ብትነግሪ። እሺ፣ መልካም ሳይታችን የሚገኘው ከሳር ቤት አደባባይ ወደ ቫቲካን ኤምባሲ ኦር ደግሞ ከቫቲካን ኤምባሲ ወደ አቦ አደባባይ የሚወስደው መንገድ ላይ ነው። ዋናው አስፋልት ዳር ላይ ነው። የኮሪደር ልማቱ አንዱ አካል ነው የኛ ሳይት። ይሄ ማለት በተመሳሳይ መንግስት የሳር ቤትን ኮሊደር ልማት ሲሰራ መንገድ ላይ የነበሩ ቤቱ ተነሻ ያደረጋቸውን ቦታዎች ጨረታ ነው ያወጣው። አስፋልት ዳር ላይ የእኛ ድርጅት ተጫርተን ነው ያንን ቦታ የወሰድነው። ሳር ቤት ዋናው አስፋልት ዳር ላይ ወይም ሲልክ ሮድ ሆስፒታል ፊት ለፊት ላይ ይህን ሳይት እየገነባ ነው ያለ ነው። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባ ነው ያለ ነው። አራት ወለል የመኪና ማቆሚያ አለው ፓርኪንግ፣ ምንም አይነት የፓርኪንግ ሹ አይኖርም። ሶስት ሊፍት አለው። እስቴር የራሱ ደረጃ አለው። የራሱ ትራንስፎርመር አለው። ባካፕ ጄኔተር አለው። የራሱ ትራንስፎርመር አለው። አቻሴም የቆሻሻ ማስወገጃ ጋር ቤሹታል መጨረሻ ላይ ደግሞ ፕሮግራም ኢቨንት ማዘጋጀት የሚፈልጉ ኦፕን ቴራስ ክፍት የሆነ ቴራስ አለ ለኢቨንት የሚሆን ይህንን የያዛ ሚኒቶችን የያዛ ከባለ ሁለት እስከ ባለ ሶስት መኝታ ከሰማንያ ካሬ እስከ መቶ ሀምሳ ሰባት ካሬ ድረስ አማራጮችን የያዛ ፓርትመንት ነው። በጣም አሪፍ ሰው። እንግዲህ የተጠቀሰው ዋጋ ቅድመ ክፍያ ነው ወይስ እንደው እውነት አጠቃላይ ክፍያ ነው ይሄ ዋጋ? እሺ፣ መልካም የተጠቀስነው ዋጋ ፎር ዩር ሰርፕራይዝ ሙሉ ክፍያ ነው። ባለ ሁለት መኝታ 81 ካሬ በ5700 ብር ሙሉ ክፍያ ነው እየሸጥ ነው ያለ ነው። ባለ ሶስት መኝታ ደግሞ 129 ካሬ በ9 ሚሊዮን ብር ብቻ ነው እየሸጥ ያለ ነው። ሜይ ቢ 129 ካሬ ባለ ሶስት አልኩ እንጂ ከፍ ያለ የሚፈልጉ ካሉ አለ፣ 146 አለን፣ 157 ድረስ አለ ባለ ሶስት መኝታ። አሁን ላይ ግን ዝቅተኛው 129 ካሬውን በ9 ሚሊዮን ባለ ሁለት መኝታውን ሰማንያ አንድ ካሬውን ደግሞ በአምስት ሚሊዮን ሰባት መቶ ሺህ ብር መቶ ፐርሰንት ክፍያ ነው እየሸጥን ያለ ነው። እዚህ ጋር ምንድን ነው አከፋፈሉ? መቶ ፐርሰንት ለሚከፍል ሰው ነው እኛ ያው ዲስካውንት በመስጠት ኦፈር በመስጠት ሪል እስቴት የሚታወቀው መቶ ፐርሰንት ለሚከፍል ሰው ሰላሳ አምስት ፐርሰንት ቀንሰን ነው ቢች ሚንስ ቤቱ በስልሳ አምስት ፐርሰንት ብቻ ነው እየገዙት ያሉት። አሁን ባለ ሁለት መኝታው ሰማንያ አንድ ካሬ አምስት ሚሊዮን ሰባት መቶ ሺህ ብር መቶ ፐርሰንት ለሚከፍል ሰው ባለሁለት ባለሶስት መኝታው ዘጠኝ ሚሊዮን ብር ያልኩ በዘጠኝ ካሬው መቶ ፐርሰንት ለሚከፍል ሰው ነው ሰላሳ አምስት ፐርሰንት ቅናሽ አድርገን ማለት ነው። ነገር ግን ቀስ እያለ በሶስት ዓመት ጊዜ ውስጥ ግንባታውን አሁን እያየ መክፈል ለሚፈልግ ሰው ደግሞ ሌላ ዋጋ እንዲሁም ሌላ አከፋፈል አለ ያዘጋጀንላቸው። ይሄኛው ግን መቶ ፐርሰንት ለሚከፍል ሰው ሰላሳ አምስት ፐርሰንት ቀንሰን ባለሁለቱም በአምስት ነጥብ አምስት ሚሊዮን ብር ሙሉ ክፍያ ባለሶስቱም ደግሞ በዘጠኝ ሚሊዮን ብር ሙሉ ክፍያ ለሽያጭ ያወጣ ነው። ይህ እንግዲህ ዋጋው በጣም አሪፍ ዋጋ ነው። ምክንያቱም አንደኛ ከሎኬሽኑ አንፃር ደግሞ በጣም ፕራይም ሚባል ሎኬሽን ስለሆነ ዋጋው በጣም አስደሳች ዋጋ ነው ማለት ነው። እንግዲህ የነገርሽኝ ዋጋ በጣም አስገራሚ ዋጋ ነው። በጣም ፌር ከሚባል ያለፈ በጣም ተመጣጣኝ ዋጋ ነው እየሸጣችሁ ያላችሁት። ግን በዚህ ዋጋ እየሸጣችሁ ትገነቡታላችሁ ወይ ነው ጥያቄው። ብዙ ደንበኞችም እንግዲህ ጥያቄ የሚሆንባቸው ይሆናል ብዬ አስባለሁ። እውነት ነው የብዙ ሰው ጥያቄ ነው። ከዚህ በፊት ምን ተፈጠረ? ልክ የዛሬ ዓመት በዚህ ሰዓት ላይ ሳር ቤት አደባባዩ ጋር ሳይት ሽጠን ነበረ። እሱ ሳይት የዛሬ ዓመት ኦልሞስት መስከረም ላይ የዛሬ አንድ ዓመት ከሁለት ወር ስንሸጥ ገና ከግራውንድ ወደ አንደኛ ፍሎር እየሄድን ነበር ግንባታው። በተመሳሳይ እየሸጥ ነው እንደዚሁ ነበር ዋጋ በሰባት ሚሊዮን ብር በስድስት ሚሊዮን ብር ባለሶስት መኝታ ስንሸጥ የነበረው። የብዙ ሰው ጥያቄ ገና ግራውንድ እና አንደኛ ፍሎር ላይ የደረሰ ቤት በዚህ ዋጋ ሽጣችሁ ትገነቡታላችሁ ወይ እንዴት ነው ሪል ስቴት አይታመድም አይታመደ እንዴት ከማርኬቱ ይሄን ያህል ይወርድ ይችላል ይሄ ማለት አሁን በካሪ 78 ሺህ ማለት ነው እየነገርኩሽ ያለው አሁን ምን ሸጠው ደግሞ ሳር ቤት ላይ በካሪ 57 ሺህ ብዙ ሰው ጥያቄ ነበር እና አትገነቡትም ኖ የዛሬ አመት አይዲያውን የተረዱት አንደርስታንድ ያደረጉት ሰዎች ደግሞ ገዝተውናል ፎር ዩር ሰርፕራይዝ የዛሬ አንድ አመት አሁን ግራውንድ ፕላስ 21 ስትራክቸር ጨርሶ ፓርቲሽን እየጨረሰ ነው። አሁንም እንደዚህ ሳልፍ አይቸው ነበረ ስመጣ በጣም አሪፍ ተደርጎ ተሰርቷል። ከፊቱም ደግሞ ፕሌይ ግራውንድ አለው። ልክ ነው። በጣም የሚያምር ሳይት ነው። እንግዲህ ይሄኛውም ሳይታችሁ እንደዚህ ነው የሚሆነው ማለት ነው። የሚገርምሽ እሱ ሳይ የዛሬ አንድ አመት ሲገዙ ባለ 3 መኝታ በ8 በ9 ሚሊዮን ይገዙት። አሁን ሪሴል እንኳን ቢሸጥ 15 16 ሚሊዮን ብር ነው። የዛኔ ግን ሰው ገና ግራውንድ ላይ ነው። በዚህ ዋጋ እንዴት ነው የሚሸጡት? መርከሱ ራሱ ጥያቄ ፈጥሮበት ነበር። ሰው እንዴት በዚህ ዋጋ ይሸጣል? አፓርትመንት አትገነቡትም፣ ሪል እስቴቶች አይታመኑም ነው ሲሉ ነበር። እኛ ግን ምንድነው ያደረግነው? ካሹን ሰብስበን እንዳለ ኮንስትራክሽን ማቴሪያል ላይ ያስቀበልም ኢንፍሌሽን ቢኖር ኮንስትራክሽን ማቴሪያል ቢጨምር እኛን አፌክት ያረገ ነ በአንድ ዓመት ጊዜ ውስጥ ስትራክቸር ጨርሰን ፓርቲሽን ጨረስን ማለት ነው። ያን ያልገዙ ሰዎች ሪግሬት አድርገዋል። የሚገርምሽ የዛን ያመለጣቸው ሰዎች አሁን አዲሱ ሶሳይታችን ላይ እየገዙ ነው፣ አይዲያውን አንደርስታንድ ስላደረጉት። አሁንም እንግዲህ ይህንን ቪዲዮ የሚከታተሉ ተመልካቾች ጥያቄ እንደሚፈጥርባቸው አውቃለሁ። እንዴት ሳር ቤት ላይ ያውም ከቫቲካን ኤምባሲ ዝቅ ብሎ እንዴት በአምስት ነጥብ ሰባት ሚሊዮን ብር አፓርትመንት ይሸጣል፣ ኮንዶሚኒየም የማይሸጥበት ዋጋ ነው እንደሚሉ እርግጠኛ ነኝ። ምንድነው? ለዚህ መልሴ እኛ ኮንስትራክሽን ማቴሪያል ላይ ስለሆነ ሙሉ ብሩ የምናስቀምጠው በአንድ ዓመት ጊዜ ውስጥ ስትራክቸር እንጨርሳለን፣ ፓርቲሽን እንጀምራለን። ሰው ምንም አይነት የኮንስትራክሽን ዲሊያንስ አይኖርም፣ ባለው ታይም ኦንታይም ሰርተን እናስረክባለን ማለት ነው። አሁን የነገርሽኝ ነገር ሁሉም አሪፍ ነገር ነው። የነገርሽኝ ግን አሁን ብዙ ሰዎች ወስነው እናንተ ጋር ሊገዙ ሲፈልጉ ትንሽ ስለ ድርጅቱ ባክግራውንድ ማወቅ ይፈልጋሉ። ቴምር ማን ነው? ቴምር ምን ምን ሳይቶችን አስረክቧል ከዚህ በፊት የሚለውን ነገር ማወቅ ስለሚፈልግ እስኪ እንግዲህ ብዙ ጊዜ ቴምሮች እዚህ ቻናል ላይ ቀርባችኋል። ላላዩ ተመልካቾቻችን መልካም። ያው በተደጋጋሚ ነግሬያለሁ፣ እዚህ ቻናል ላይ አውርቻለሁ። ስለ ቴምር ግን ምናልባት ላላዩ አዲስ ተመልካቾች ካምፓኒያችን ቴምር ቢልስቴት ይባላል። ከተመሰረተ ኦልሞስት አሁን ከሰባት ወደ ስምንተኛ ዓመት እየተጠቃ ነው። በዚህ በሰባት ዓመቱ ስድስት ፕሮጀክቶችን አጠናቀን አስረክበናል፣ ዴሊቨር አድርገናል። ኦልሞስት ከሶስት መቶ አርባ በላይ አባወራዎችን የቤት ባለቤት አድርጓል። ኮንስትራክሽን ካምፓኒውም ራሱ ቴምር የሚገነባውም ራሱ ቴምር ነው። አሪፍ ባግራውን ሰው እንዲያለው ገንብቶ ያስረከበ ድርጅት ነው ቴምር። አሁን ላይ ደግሞ አዲስ አበባ ላይ ፕራይም የሚባሉ ሎኬሽኖች ላይ አፓርትመንትም የንግድ ሱቆችንም እየሸጥ ነው። አብዛኛው ቴምር በጨረታ በሊዝ ነው ቦታዎችን እየወሰደ የሚገነባው። ሰው ምንም አይነት ዲሊያንስ እነዚህ አይነት ኢሹዎች አይኖሩብን። ስለዚህ እንግዲህ የሚገዙበት ቦታ ስቴብል የሆነ አሪፍ ድርጅት ጥሩ ባክግራውንድ ያለው ድርጅት ላይ ነው የሚገዙት ማለት ነው። በጣም አሪፍ ሰው። አሁን ወደ ሳር ቤት ሳይቱ ስንመለስ እንግዲህ ሰው እንግዲህ አንድ ሎኬሽንን ሲመርጥ በዙሪያው ደግሞ ያሉትንም ነገሮች መመልከት አለባቸው ስለዚህ አሁን እናንተ ሳይት አካባቢ ለመኖር አመቺ ነው ወይ ምን ምን አመኒቲዎች አሉት ሳር ቤት ነው ቦታው ነገር ያስፈልገው ምንም አዲስ አበባ ላይ አንደኛ የምለው ሎኬሽን ነው ፐርሰናል ሳር ቤት ለራሴ መኖር የምፈልግበትም አንደኛ የምለው ሎኬሽን ነው የብዙ ኤምባሲዎች መገኛ ናት ሳር ቤት ሳር ቤት ላይ እርግጠኛ ነኝ መኖር የማይፈልግ ሰው አለ ብዬ አላስብም ተመልካቾችም ጭምር ማለት ነው ብዙ ኤምባሲዎች ያሉባት ለመኖሪያም ለኢንቨስትመንትን በጣም ምቹ ናት። ብናይ ኤሪያው ላይ ከእኛ ሳይት ብንነሳ ሳይታችን ያው እንዳልኩሽ ከቫቲካን ኤምባሲ ዝቅ እንዳልሽ ነው የሚገኘው። ቫቲካን ኤምባሲ አለ አቅራቢያችን ላይ፣ ኢንዶኔሺያ ኤምባሲ አለ፣ ዛምቢያ ኤምባሲ አለ፣ ካናዳ ኤምባሲ አለ። ይሄ የምልሽ እዛው ኤሪያ ላይ ብቻ። ወደ ዳር ደግሞ ውስጥ ጠጊ በጣም ብዙ ኤምባሲዎች አሉ። ዳር ዳር ላይ አስ ኢንቨስትመንት እንኳን ብታስቢው፣ ሬንታል እንኳን ብታስቢው በጣም አሪፍ ነው። ቤተክርስቲያን አቦ ቤተ ክርስቲያን በቅርብ ርቀት ላይ ነው የሚገኘው። አባድር መስጂድ ኦኬ ይላሉል ሀበሺ አቅራቢያችን ላይ፣ የፕሮቴስታንት ኢቫንጀሊካል አቅራቢያችን። ሳር ቤት አደባባዩ ጋር ነው የሚገኘው። ቤት ግብሰም አካዳሚ ፊት ለፊታችን ላይ ያለው ሆስፒታል ሲልክ ሮድ ሆስፒታል እኛ ሳይት ፊት ለፊት ላይ የሚገኝ ነው። ምን የሌላ አለ? ሳር ቤት ላይ ላይ የልጆች መጫወቻ ብቲ ሞሎች አሉ። ወክላደርግ ብትይ ይከሽዋል። አሁን ኮሪደር ልማቱ በኋላ ዱባይ ነው መስለው። በጣም ወክላደርግ ብቲ ብዙ ነገር አለ ኤሪያው ላይ ሰው ልኑርበትም ላከራዩም ቢሉ ኢቨን ኢንቨስትመንት እንኳን ባይኖሩበት ከራ እንኳን ቢሉ ሳር ቤት ላይ ከረንት ባለው ማርኬት ባለ ሁለት መኝታ ከዶላር በላይ የሚከራዩ ባለ ሶስት መኝታ ደግሞ ከ1500 ዶላር በላይ ነው። ሬንት ልሽ ከረንት ማርኬት። ስለዚህ በዶላር ነው ማለት ነው። ምክንያቱም አፍሪካ ህብረት ኤሪያው ላይ ብዙ ኤሪያ ላይ በጣም ብዙ ነው የሚከራዩ። ፕራይም ሎኬሽን የምንለው ነው አዲስ አበባ ከዛ ከዛ አንፃር ኢቭን ባይኖሩበት አከራይተነው ቢዝነስ ምስራ እንኳን ቢሉ ተመልካቾች ገዝተው ስናደርገው እና አከራየው እንኳን ቢሉ አስ ኢንቨስትመንት በጣም አዋጭ በኮንፊደንስ የምናገርበት ኦኬ ሎኬሽን ላይ እኔም እንግዲህ ስመጣ ይቸዋለሁ። ሳይቱ በጣም አሪፍ ቦታ ላይ ነው ያላችሁት። ተመልካቾቻችንም እንግዲህ በጣም እንደሚወዱት እርግጠኛ ነኝ። ደግሞ አሁን አሁን ይህ ሳይት እንግዲህ በስንት ጊዜ ውስጥ ይረከባል? ማለት ደንበኞች ቤቱ ከገዙት በኋላ በስንት ጊዜ ውስጥ ተረክበው መኖር ይጀምራሉ? መልካም፣ ይህ ፕሮጀክታችን የሶስት ዓመት ፕሮጀክት ነው። በሶስት ዓመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። እኛ ካለን ባክግራውንድ እስካሁን ዲሌ የሆንበት ፕሮጀክት የለም። ስናስረክብ ኦንታይም በላቀ ጥራትና ፍጥነት ሰርተን ያስረከብ ነው። ይሄንን ፕሮጀክታችንን እንደዛው። ትልቁ አድቫንቴጃቸው ግን ምንድነው? አስፋልት ዳር ላይ ነው ሳይት። የኮሪደር ልማት የኮሪደሩ ልማት አንዱ ነው በጨረታ ከመንግስት ይወሰድ ነው። ሶ ዴሊቨሪ ላይ አሁን ገዢ ሳይሆን መንግስትም ይጠይቀናል። ኮንስትራክሽኑ መንግስትም ቼክ ያደርገናል። የኮሊደር ልማት ላይ ያሉ ፕሮጀክቶች ደግሞ መንግስት ራሱ ከሶስት ዓመት ማለፍ የለባቸውን ብሎ ሊሚት አስቀምቷል። ሶ ዴሊቨሪ ላይ ምንም አይነት ኢሹ አይኖርም። የጋራንትድ ነው ማለት ይለበቅች ሶ አሁን ለምሳሌ ቅድም እንደነገርሽኝ ሙሉ ፉል ካሽ መክፈል ለሚፈልጉም በግንባታ ሂደት መሰረት መክፈል ለሚፈልጉም ደንበኞች የተለያየ ኦፕሽኖችን አስቀምጣቸዋል ግን አሁን ብዙ ጊዜ ብዙ ገዢዎች ጥያቄ የሚሆንባቸው ነገር ምንድን ነው ቤቱን በገዛንበት ዋጋ በተፈራረምንበት ዋጋ አያልቅም ወይ ዶላር ዋጋ ሲጨምር ወይ የኮንስትራክሽን ማቴሪያል ዋጋ ሲጨምር ከተፈራረሙበት ዋጋ በጣም ይሰቀላል ሀይ የሆንባቸዋል ማለት ነውና ብዙ ኮምፕሌኖች ሰምቻለሁ በነዚህ ረገር እናንተ ለዚህ ምን መፍትሄ አበጅታችሁ ነው የመጣችሁት መልካም እንዳልኩሽ መቶ ፐርሰንት ለሚከፍል ሰው አንዴ ከፈለ ምንም አይነት ጭማሪ አናደርግም ቀስ እያለ ግን በሶስት ዓመት ለሚከፍል ሰው ሙሉ በሙሉ በኢትዮጵያ ብር ነው የምንሸጥለት። ይህ ማለት ምንም አይነት የዶላር ጭማሪ የለውም። ኮንስትራክሽን ማቴሪያል ጭማሪ ቢኖር እንኳን ምንም አይነት ጭማሪ አናደርግበት። ፊክስድ፣ ሙሉ በሙሉ በኢትዮጵያ ብር ነው። ውላችን ላይም እንደዛ ነው የምናስገባው። አስተማማኝ ነው። ምንም አይነት ጭማሪ የለባቸው፣ ምንም ያሳስባቸው ነገር የለም። በተፈራረሙበት ዋጋ ይጨርሳሉ ማለት ነው። በጣም አሪፍ ነው ሁለቱ እንደዚህ ካልሽን ደግሞ አዋሪ አለን ሳይት፣ ለቀናል ቀናል ብለሽ ነበረ። እስኪ ስለ እሱ ደግሞ ሃይላይት ንገሪ። እሺ መልካም። እሱ ሳይታችን ደግሞ የሚገኘው አዋሪ ከቤተ መንግስት ወደ ጥንት ቤት የሚወስደው መንገድ ላይ ነው። ኦልሞስት ቤተ መንግስት አጠገብ ነው እየሸጥን ያለ ነው። እዛ ላይ ፎር ዩር ሰርፕራይዝ፣ እንደዚህ በተመሳሳይ ዋጋ ባለ ሁለት መኝታ ሰማንያ ካሬ በአምስት ሚሊዮን አምስት መቶ ሺ ሙሉ ክፍያ፣ ባለ ሶስት መኝታው ደግሞ መቶ ሰላሳ አምስት ካሬ በዘጠኝ ሚሊዮን ሶስት መቶ ሺ ብር ሙሉ ክፍያ እየሸጥን ያለ ነው። እንደ ሳር ቤት አይነት ፕሮጀክት ነው። እሱም ቤተመንግስት አጠገብ ነው። ሊከራይቢ ራስ ኢንቨስትመንት እንቢያስቡት በጣም አሪፍ ሳይት ሲምሮች። እንግዲህ እያወጣችሁ ያላችሁት ፕራይስ እንግዲህ ለሁሉም በጣም ተመጣጣኝ የሆነ ዋጋ ነው ማለት ማንም ሰው ወጣትን ብትይ፣ ትልቅ ሰውን ብትይ አፎርድ ማድረግ የሚችለው ፕራይስ ነው። በጣም አሪፍ ዋጋ ነው እያወጣችሁ ያላችሁት። ይሄኛው ሳይታችሁ በስንት ጊዜ ይረከባል? መልካም የአዋሪውም ሳይት በተመሳሳይ የሶስት ዓመት ፕሮጀክት ነው። እሱ በሊዝ በጨረታ የወሰድ ነው ሳይት ነው። በሶስት ዓመት ነው ዴሊቨር የምናደርገው። ግራውንድ ፕላስ ሀያ የሆነ ህንፃ ቤዛ ላይ እየገነባን ያለ ነው። እነዚህ ሳይቶች ውስጥ ሌላ ከፋፈል መንገድ አላቸው ወይ እና ደግሞ ይሄኛውም በኢትዮጵያ ብር ነው አደለም የምትሸጡት? ማለት ምንም የሚለየ ነገር የለውም። ልክ ነው። ይህ ሙሉ በሙሉ በኢትዮጵያ ብር ነው እንዳልኩሽ። አሁን የጠቀሱት ዋጋ መቶ ፐርሰንት ለሚከፍል ሰው ሰላሳ አምስት ፐርሰንት ቅናሽ አድርገን ነው እንደ ተመሳሳይ እንደ ሳር ቤት ቀስ እያለ ለሚከፍል ሰውም እንደዛው የከፋፈል መንገድና ሌላ ዋጋ አዘጋጅተናል። አዋሬ ሳይታችን ላይ በተመሳሳይ በጣም አሪፍ። የእንትን ሳይታችሁን ጨረሳችሁ አለ ፒያሳ የንግድ ሱቆች እየሸጣችሁ ነበረ፣ እሱ ሳይታችሁን ጨረሳችሁ? ብዙ ጊዜ አስተዋውቀናል እዚህ ቻናል ላይ እዚህ ቻናል የንግድ ሱቆች ሽጠን ጨርሰን፣ አሁን ግን የሚገርምሽ አዲስ ሳይት ገላን ኮንዶሚኒየም አካባቢ የንግድ ሱቆችን ለሽያጭ አውጥተናል። ብዙ ሳይቶችን ነው ይዛችሁ የመጣችሁ። ብዙ ሳይት ነው የንግድ ሱቅ አፓርትመንት ለሚፈልግ ሳር ቤት ቫቲካንና አዋሬ ቤተመንግስት ጋር የንግድ ሱቅ ለሚፈልግ ደግሞ ገላን ኮንዶሚኒየም ዋናው አስፋልት ዳር ላይ ማለት ነው። እሺ ሰው እስኪ ስለ ገላን ሱቅ አጥፎ አንዳንድ ነገር ወይ ደግሞ እሺ። መልካም ገላን እንዳልኩሽ ዋናው አስፋልት ዳር ላይ ነው የሚገኘው 2800 ካሬ ላይ ያረፈ ግራውንድ ፕላስ አራት የሆነ ፎር የሆነ ህንፃ እዛ ጋር የምንገነባው፣ ሙሉ በሙሉ ኮሜርሻል የንግድ ሱቆች ናቸው። ሙሉ ክፍያ ከ2.5 ሚሊዮን ብር ጀምሮ ነው የንግድ ሱቅ። ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ። ገላን ኤሪያ ላይ የንግድ ሱቅ እንዲኖረው የሚፈልግ ሰው 500 ሺህ ብር ቅድመ ክፍያ ከፍሎ መግዛት ይችላል። የንግድ ሱቅ ቦታው ደግሞ ይሄ መውጫ ስለሆነ በጣም ግርግር አለው። የኮሜርሻል የንግድ ኤሪያ ነው፣ አዋጭ ነው የሚሆነው በጣም አሪፍ። እንግዲህ በጣም ፕራይም የሆነ ሎኬሽን በጣም በተመጣጣኝ ዋጋ ነው እንግዲህ ስለዚህ ቤትም የንግድ ሱቆችንም መግዛት የሚፈልጉ ደንበኞች እናንተን በምን ማግኘት ይችላሉ? እሺ ስልካችንን እናስቀምጣለን ስል በዋትሳፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ላይ ያደርጉን ይችላሉ። በመጨረሻም እንግዲህ ማስተላለፍ የምፈልገው የከተማችን ዋና ዳውንታውን የምትባለው ሳር ቤት ከቫቲካን ኤምባሲ ዝቅ ብለው ባለ ሁለት መኝታ አፓርትመንት በአምስት ሚሊዮን ሰባት መቶ ሺህ ብር ሙሉ ክፍያ ባለ ሶስት መኝታ አፓርትመንት ደግሞ በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ ለሽያጭ አውጥተንላቸዋል። በተመሳሳይ ደግሞ አዋሬ ቤተመንግስት ዝቅ ብሎ ባለሁለት መኝታ አፓርትመንት በ5.5 ሚሊዮን ብር ሙሉ ክፍያ ባለ ሶስት መኝታውን ደግሞ በ9.3 ሚሊዮን ብር ሙሉ ክፍያ ለሽያጭ አውጥተናል። የንግድ ሱቆችም የምትፈልጉ ደግሞ ገላን ላይ ከ2.5 ሚሊዮን ብር ጀምሮ፣ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ ነው እየሸጥን ያለ ነው። አሪፍ አሪፍ ፕሮዳክቶችን አሪፍ አሪፍ ሎኬሽን ላይ አሪፍ ኦፈር ጋር ይዘን የመጣ ነው። ተጠቀሙበት፣ እድሉ እንዳያልፋችሁ ነው የምለው። አመሰግናለሁ። እሺ ነው። አመሰግናለን።